ጤና ስጥልን። እንደምን ሰነበታችሁ የተወደዳችሁ ተመልካቾች! ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ማህደር ወሎ መሰናዷችን ተጀምሯል። የዛሬው ማህደር ወሎ መሰናዷችን ትኩረት ዩኒቨርሲቲው ከዓለም አቀፍ ዩኒቨርሲቲዎች ጋር በትብብር የሚያከናውነውን ስራ የተመለከተ ይሆናል። በተለይም ደግሞ ከአሪዞና ስቴት ዩኒቨርሲቲ ጋር በትብብር ወሎ ዩኒቨርሲቲ ከአጠቃላይ ዩኒቨርሲቲ ወደ አፕላይድ ዩኒቨርሲቲ ወይም የተግባራዊ ዩኒቨርሲቲ በሚያደርገው ሽግግር ውስጥ የሚከናወኑ ተግባራትን በተመለከተ ልምድ የተለዋወጠበትን መሰናዶ ወደ እናንተ እናደርሳለን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የከፍተኛ ትምህርት ተቋማትን ራስ ገዝ በማድረግ ሂደት ውስጥ ተቋማት ያላቸውን አካባቢያዊ ጸጋና ሌሎች አቅሞችን ለመጠቀም የሚያስችላቸውን ነባራዊ ሁኔታ ከግምት በማስገባት መንቀሳቀስ ተገቢ እንደሆነ ይነገራል። የከፍተኛ ትምህርት ተቋማት ዓለም አቀፋዊነትን ከማስፋትና ተወዳዳሪነትን ከማሳደግ አንጻር ተቋማቱ ጊዜውን የዋጀ የሀብት አጠቃቀም ስርዓት እንዲዘረጉ ይህንንም ተግባራዊ እንዲያደርጉ ትምህርት ሚኒስቴር ሲገልጽ ይስተዋላል ዩኒቨርሲቲዎች የዓለም አቀፍ ግንኙነትና አጋርነትን የሚፈጥሩባቸው መርሆች ከሀገራችን ስትራቴጂክ ፖሊሲ ጋር ግንኙነት ካላቸው ሀገራት ዩኒቨርሲቲዎች ጋር መሰረት ያደረገ ነው። ወሎ ዩኒቨርሲቲም በዓለም አቀፍ ግንኙነቱ ኤምባሲዎችን፣ ዲያስፖራዎችንና በዩኒቨርሲቲው ለሁለተኛና ሶስተኛ ዲግሪ ወደ ውጭ የሚሄዱ መምህራንን ተጠቅሞ ዓለም አቀፍ ግንኙነትን ይመሰርታል። ወሎ ዩኒቨርሲቲ ደረጃ ያለውን ነው የምናወራው የዓለም አቀፍ ግንኙነታችን ከሀገራችን ጋር ስትራቴጂክ ግንኙነት ካላቸው ከፖሊሲም ደረጃ በሀገር አቀፍም ደረጃ ከሚደገፉ ሀገራት እና የትምህርት ተቋማት የምርምር ማዕከላት እና እንደዚሁም ኢንዱስትሪዎች የተለያዩ ሀገራት ላይ የሚገኙ ጋር በተለያየ መልኩ የዓለም አቀፍ ግንኙነቶችና አጋርነቶች እንፈጥራለን። ለምሳሌ በዋናነት አሜሪካ ያሉ ዩኒቨርሲቲዎች ጋር ራሻ ውስጥ ያሉ ዩኒቨርሲቲዎችና የምርምር ተቋማት እንደዚሁም ኢንዱስትሪዎች አሉ። ለተማሪዎቻችንና አታችመንት ለመምህራኖቻችንና አታችመንት እንደዚሁም ፕሮዳክታቸውንም ወደኛ አምጥተው ሎካል ፕሮዲስ ማድረግም የሚፈልጉ ኢንተረስት ያላቸው አሉ። ከዚህ አንጻር እንዳልኳችሁ ከአውሮፓም ከአሜሪካም፣ ከአውስትራሊያ የተወሰኑ ዩኒቨርሲቲዎች ጋር ግንኙነት አለን እነዚህ ግንኙነቶች በተለያዩ መልኩ ነው የምንፈጥራቸው አንደኛ በተለያዩ ሀገራት የሚኖሩ የኢትዮጵያ ዲያስፖራዎችን እንደ እንደ ማገኛ እንደ ኮንታክት ፖይንት እንጠቀማቸዋለን በእነሱ አማካኝነት ፍላጎት ያላቸው የኛ ዩኒቨርሲቲ ጋር ፍላጎት ያላቸው የኛ ዩኒቨርሲቲ ፕሮፋይል እንዳውቁ ፕሬዘንት ካደረግላቸው መግለጫ ከሰጠናቸው በኋላ የእኛ ዩኒቨርሲቲ ጋር አጋርነት እንዲፈጥሩ እናደርጋለን በሁለተኛ ደረጃ ከሌላ ሀገራት ለሁለተኛ ዲግሪ ለሶስተኛ ዲግሪ ትምህርታቸውን ጨርሰው የመጡ መምህራኖችን የእነሱን ግንኙነቱ ኔትወርክ በመጠቀም ዩኒቨርሲቲዎችን እንቀርባቸዋለን። በዛ መሰረት የእኛን ፕሮፋይል የእኛን ስትራቴጂክ ቪዥን እና ስትራቴጂክ የአጋርነት ፍላጎታችንን ስንገልጽላቸው የእነሱ ፍላጎትና የእኛ ፍላጎት አላይን ካደረገ በዚህ መልኩ አላይመንት እንፈጥራለን። እንደዚሁም በኤምባሲ በኩል አፕሮች የምናረጋቸው አሉ። አንዳንዶቹ መጥተው ፍላጎታቸውን ሲገልጹ አዲስ አበባ ድረስ ሂደን የእኛን ፍላጎትና የእኛን ፕሮፋይል ፕሬዘንት አድርገን እነሱን አጋርነትና ሪሌሽንሽፕ የምንፈጥራቸው አሉ። አንዳንዶቹ ደግሞ የእኛ ፕሬዚዳንቶች፣ ምክትል ፕሬዚዳንቶች፣ ሌሎችም ሲሄዱ ኤምባሲዎች ጋር ኮንታክት እንዲፈጥሩ ግንኙነት እንዲፈጥሩ በማድረግ ዓለም አቀፍ ግንኙነቶችን በዚህ መልኩ እየፈጠረ ያለ ነው። እነዚህ በተለያዩ መንገዶች የተመሰረቱ ዓለም አቀፍ ግንኙነቶችም በመማር ማስተማር በምርምርና በማኅበረሰብ አገልግሎት ልዩ ልዩ ተግባራት እንዲከናወኑ ያደርጋል። ወሎ ዩኒቨርሲቲ እስካሁን በነበረው ሂደትም በዚሁ ዘርፍ ውጤታማ ስራዎች መከናወናቸው ነው የሚገለጸው። በሁሉም የዩኒቨርሲቲው ሶስቱም ተልእኮዎች ምን ማለት በመማር ማስተማር ላይ በምርምር ላይና በማህበረሰብ አገልግሎት ወይም ደግሞ የማህበረሰብ ኃላፊነት የሚባለው ሶሻል ሬስፖንሲቢሊቲ የሚባለው ዩኒቨርሲቲው የሚወጣው እንዲሁም የቴክኖሎጂ ፈጠራና የቴክኖሎጂ ሽግግር ላይ በእነዚህ በሁሉም ላይ ይታያል አጋዥነቱ። ለምሳሌ ያክል ለማንሳት ብንፈልግ ከውጭ ሀገራት የሚገኙ ለምሳሌ የእኛ አጋሮቻችን በሞያው ብቃት ያላቸውና ልምድ ያላቸውን ሰዎች በማምጣት ለመማር ማስተማሩ ግብአት የሚሆን ለምሳሌ የስርዓተ ትምህርት ቀረጻ ላይ የሚያግዝ ተግባር ተኮር የሆነ ስርዓተ ትምህርት እንዴት እንቅረጽ የሚለው ላይ ምን አይነት ዓለም አቀፍ የሆነ እውቀትና ክህሎት ያስፈልጋል የሚለው ላይ እየመጡ ስልጠናዎችን ይሰጡልናል ለመምህራኖቻችን። እንደዚሁም በምርምር ረገድ ውጭ ሀገር የሚገኙ አሁንም ኢትዮጵያውም የሆኑ ሌላም ሀገር ዜጋ የሆኑ ሰዎች እየመጡ በምርምር ክህሎት ላይ በቴክኖሎጂ ፈጠራ ላይ እየመጡ ስልጠና ይሰጣሉ። እንደዚሁም የቴክኖሎጂ ፈጠራና የማላመድ ላይ እንደዚሁ የሚ ምርምር ሴንተሮቻቸው በሞኒተር ክትትልና ድጋፍ በማድረግ በሁሉም የኛ ተልእኮዎች ላይ የሚታይ ሚና የሚጨበጥ ሚና አላቸው። ወሎ ዩኒቨርሲቲ በሰሜኑ ጦርነት ውድመቶችን አስተናግዷል። ከጦርነቱ በኋላም አዳዲስ አሰራሮችን በመዘርጋት እና ከዓለም አቀፍ ተቋማት ጋር ግንኙነቱን በመፍጠር የተሻሉ ተግባራትን ማከናወኑ ይነሳል። በዓለም አቀፍ ግንኙነቱ ከአሪዞና ስቴት ዩኒቨርሲቲ ጋር በቅርበት እየሰራ መሆኑ አንደኛው ማሳያ ተደርጎ ይወሰዳል። አሪዞና ስቴት ዩኒቨርሲቲ ጋር ከሁለት ዓመት በፊት ጀምሮ ዩኒቨርስቲያችን ፓርትነርሽፕ ስታብሊሽ የማድረግ ሂደት ጀምሮ ባለፈ ነሐሴ አካባቢ ላይ ኦፊሻል የሆነ ሚሞራንደም ኦፍ አንደርስታንዲንግ ከዩኒቨርሲቲያችን ጋር ተፈራርመናል። ሂደቱ ግን ከሁለት ዓመት በፊት ጀምሮ የተለያዩ ኢኒሽቲፎች ነበሩ። በሰዓቱ የነበሩት የዩኒቨርሲቲ አመራሮች እና ከስታፍም ጨምሮ ኢቨን ዩኒቨርሲቲ ኦፍ አሪዞና ሄደው ቪዚት አድርገው ነው የመጡት ና ከዛ በኋላም ጆይንት ኢኒሽቲቭ አካሂደን ከአሪዞና ዩኒቨርሲቲ እና ወሎ ዩኒቨርሲቲ በአንድ ላይ ሆኖ ሰመራ ዩኒቨርሲቲን ና መቀለ ዩኒቨርሲቲንም ጨምረን በተለይ እነዚህ ሪጂናል ፒስ አካባቢ ላይ አንድ ኮንፈረንስም አዲስ አበባ ላይ አካሄደን ነበረ ከአመት በፊት ማለት ነው ልክ ላስት ይር ላይ ኖቬምበር አካባቢ ላይ አካሄደን ነበር አዲስ አበባ እዛ ላይ ከአሜሪካም ወደ አስራ አምስት የሚደርሱ ፕሮፌሰሮች መጥተው በአካል ከሶስቱ ዩኒቨርሲቲዎች የተውጣጡ እና ስቴክ ሆልደሮች ከትምህርት ሚኒስቴርም ከሰላም ሚኒስቴርም ባሉበት ሰፋ ያለ መድረክ ተካሂዶ ነበር እዛ ላይ በተነጋገርነው አግባብ ስትራቴጂክ የሆነ ፓርትነርሽፕ ከዩኒቨርሲቲው ጋር መቀጠል እንዳለበት መግባባት ላይ ደርሰን ስለነበረ ከዛ ከተመለሱ በኋላም በሁለቱ ዩኒቨርሲቲዎች መካከል ስቲሪንግ ኮሚቴ ኤስታብሊሽ ተደርጎ ሬጉላርሊ ሚቲንጎች ይካሄዳሉ። በምን ኤሪያ ነው አብረ መስራት ያለብን የሚለው ማለት ነው። እንግዲህ በዛ ሂደት ውስጥ ዩኒቨርሲቲያችን ከኮምፕሬሄንሲቭ ኔቸር ካለው ዩኒቨርሲቲ ወደ ተግባር ሳይንስ ዩኒቨርሲቲ ወይም ወደ ዩኒቨርሲቲ ኦፍ አፕላይድ ሳይንስ ዩኒቨርሲቲ ፎከስ እንዳደርግ ተልእኮ ተሰጥቶ ስለነበር ከአምስት ዓመት በፊት ጀምሮ ሂደቱን በእውቀት መምራት ስለሚያስፈልግ እንደዚ አይነት ኔቸር ያላቸው ልምድ ካላቸው ተቋማት እየመጡ ልምድ መውሰድ ያስፈልግ ነበር። ስለዚህ ዩኒቨርሲቲ ኦፍ አፕላይድ ማን ነው፣ ዩኒቨርሲቲ ኦፍ አሪዞና ደግሞ ለዚህ ጥሩ ምሳሌ ነው። ስራፍት ትልቅ ዩኒቨርሲቲ ነው። የተግባር ትምህርት ላይ በጣም እንጌጅ ያደረገ ዩኒቨርሲቲ ነው። ፓርትነርሽፕ አለን። ስለዚህ ዶክተር ሞሊ በዩኒቨርሲቲያችንም አጀንክት ፕሮፌሰር አድርገን ስላደረግናት እንደ ዩኒቨርሲቲ አምባሳደር ነው አክት የምታደርገው። የወሎ ዩኒቨርሲቲ አጀንክት ፕሮፌሰር ነች። ዌር ኤቨር ሺ ጎዝ ሲቪዋ ውስጥ ያለ ስለሆነ ዩኒቨርሲቲው ፓርት ኦፍ ሄር ሲቪ ነው። ስለዚህ ፕሮሞት ታደርጋለች ዩኒቨርሲቲያችንም ማለት ነው። ስለዚህ በዛ ሂደት ውስጥ መታ ዩኒቨርሲቲ ኦፍ አፕላይድ ሳይንስ እንዴት ነው ከኮምፕሬንሲቭ ኔቸር ወደ ተግባር ሳይንስ ትራንስፎርም ማድረግ የሚቻለው እንዴት ነው የሚለውን ስልጠና ለመስጠት ነው መጥተው የነበረው። በዛ ሂደት ውስጥ በሶስት ዙር በሶስቱም ካምፓሶቻችን ያሉ አመራርም ከመምህራን ተጨምረን በተግባር ማስተማር ማለት ምን ማለት ነው፣ ዩኒቨርሲቲ ኦፍ አፕላይድ ሳይንስ መምህራኖች ኮርሶቻቸውን እንዴት ተግባር ተኮር ማድረግ ይችላሉ የሚለውን እና ከካሪክለም ጋርም የተያያዘ ሰፋ ያለ ስልጠና ሰጥተውልን ነው የሄዱት። በተፈጠረው ዓለም አቀፍ ግንኙነትም በአሪዞና ስቴት ዩኒቨርሲቲ ከፍተኛ ልምድ ያላቸው ምሁራን በወሎ ዩኒቨርስቲ በአካል ተገኝተው ስልጠናዎችን መስጠት ችለዋል። ይህ ደግሞ የሁለቱን ዩኒቨርስቲዎች የቀጣይ ግንኙነት ለማጠናከር ፋይዳው ጉልህ ነው። አሪዞና ስቴት ፓርትነርሺፕ ወሎ ዩኒቨርስቲ አሪዞና ስቴት ዩኒቨርሲቲ ከወሎ ዩኒቨርሲቲ ጋር በፈጠርነው አጋርነት በልዩ ልዩ ፕሮግራሞች አብረን እየሰራን ነው፣ አሁን ለስልጠና የተገኘሁበትን ጨምሮ ማለት ነው። ይህ አጋርነት ወሎ ዩኒቨርሲቲ በመማር ማስተማሩ ወደ ተግባራዊ ዩኒቨርሲቲ የሚያደርገውን ሽግግር የሚያሳልጥ ነው። ስልጠናውም የአሪዞና ስቴት ዩኒቨርሲቲ ልምዱን በማካፈል ትርጉም ያለው ነው።

ስልጠናዎችን ይዘ ይዘናል ስራዎችንም ያለ እየሰራን ነው። ስለዚህ አዘ ኢንዶም ዘደይ ካሪክለማችን ትክክለኛ የአፕላይድ ዩኒቨርሲቲን ቅርጽና መልክ የያዘ ካሪክለም እንዲኖረ ነው እየሰራን ያለ ነው ማለት ነው። የሀገራችን ዩኒቨርሲቲዎች የአጠቃላይ የምርምርና ተግባር ተኮር ተብለው በትምህርት ሚኒስቴር ልየታ ሲካሄድ ወሎ ዩኒቨርሲቲ የአፕላይድ ወይም የተግባራዊ ዩኒቨርሲቲ ምድብ ውስጥ ተደልድሎ የተለያዩ ተግባራትን ሲያከናውን ቆይቷል። በተለይም ለተግባራዊ ዩኒቨርሲቲ የሚያስፈልጉ መሰረተ ልማቶች በማከናወን ሂደት ውስጥ ብዙ እርቀቶችን ተጉዟል። እንደ ተቋም በተለይ ከባለፈው ከሰሜኑ ጦርነት ማግስት ዩኒቨርሲቲ በጣም ትልቅ ችግር ውስጥ ወድቆ ገብቶ የነበረ በመሆኑ ብዙ በተለይ የውስጥ ኢንፍራስትራክቸሮቹ የተጎዱ በመሆኑ ከጦርነት ማግስት ግን ስታንዳርዱን የጠበቀ እንደ ዩኒቨርሲቲ ፕላይ ሳይንስ ሊሆን የሚችል በሚበጀት ልን የመንግስት በጀት እና ደግሞ ከአጋር አጋላት ጋር በምናገኘው ሰፖርት ስትራቴጂክ የሆኑ ኤሪያዎች ላይ በኢንፍራስትራክቸር ደረጃ የማሟላት ስራዎችን ስንሰራ ነበር። እንግዲህ ዩኒቨርሲቲ ኦፍ አፕላይድ ሳይንስ ለመምጣት ኢንፍራስትራክቸር ብቻውን በቂ አይደለም። በነገራችን ላይ የፖሊሲ ጉዳይ አለ፣ የሲስተም ጉዳይ አለ። ሩሎቹ እስካሁን ከነበረው ከሴኔት ሌጅስሌሽኑ ጀምሮ ተቋሙ የሚመራበት የአሰራር ሂደቱንም ማጥራት ያስፈልጋል። ለዚህም ልምድ ያስፈልጋል ማለት ነው እና ሁለተኛ የፋሲሊቲው በተለይ ደግሞ ፎከስ ኤክሴል ልህቀት ማዕከል ልንሆንባቸው የሚገቡ ኮሌጆች አካባቢ ላይ ሞር የተደራጀ ሌሎች ኮሌጆችም ደግሞ በፓርትነርሺፕ ላቦራቶሪያቸውን ወርክሾፓቸውን ኢስታብሊሽ እንዲያደርጉ የማድረግ ስራ ያስፈልግ ነበር። ዞሮ ዞሮ የተግባር ሳይንስ ዩኒቨርሲቲ ዋና ዓላማው ተማሪዎች ግቢ ውስጥ መጥተው በቆይታቸው ተምረው ተግባር ተኮር ትምህርት ወስደው ሲወጡ ወይ ገበያው ጋር በቀጥታ ያለምንም ችግር የሚቀላቀሉበት እውቀት ስኪልና አመለካከት ይዘው እንዲወጡ የሚያደርግ ካሪኩለም መሆን መቻል አለበት። ይህንን ካላደረገ አትሊስት ስራ ፈጣሪ የሚያደርጋቸው መሆን መቻል አለበት። ሁለቱንም ነው ፐርፐዙ። ስለዚህ ያንን ለማድረግ ደግሞ ተግባር ተኮር የሆነ ትምህርት ያስፈልገዋል። ተግባር ተኮር ትምህርት ደግሞ ልምድ መቅሰም ይፈልጋል። የስልጠናውን ዓላማ እሱ ነው። ስለዚህ ፋሲሊቲው ከአሁን በፊትም ነበረን እውነት ለመናገር ሊሚትድ ነው፣ የተሟላ አይሆንም። ፋሲሊቲ መሰረታዊ ነገር በመንግስት ከተሟላ ያሉንም ፋሲሊቲዎች ተጠቅሞ ተማሪዎች እስኪልም ይዘው ክህሎታቸውን በደንብ ከእውቀት የእውቀት ብዙ ችግር የለም እውነት ለመናገር፣ ግን ደግሞ ይሄ ከተግባር ጋር ኤክስፖዝድ ሆኖ ተማሪዎቻችን ክህሎትም ይዘው መውጣት እንዲችሉ የማድረግ ሂደት ስለሆነ ፋሲሊቲው በቂ ባይሆንም የማሻሻል ስራዎች እየሰራን ነው፣ በየካምፓሶቻችን የስታፉን ደግሞ ልምድ ማምጣት አለበት። ልምድ ከሚያመጣበት መንገድ አንዱ እንደዚህ አይነት ትሬኒንግ መስጠት ነው። ሁለተኛው ደግሞ ስታፎቻችን ኤክስተርንሺፕ የሚባል አለ። በሚመለከታቸው ዘርፍ ከኢንዱስትሪ ጋር ሂደው ኢንዱስትሪው ጋር በተግባር ያለው ችግር ምንድን ነው፣ በተግባር የሚሰራው ስራ ምንድን ነው የሚለውን ነገር ኤክስፖዝድ ነው እየመጡ ተማሪዎቻቸው ጋር እንዳደርጉ ይጠበቃል። ይሄ በመምህሩ ሳይድ ነው። ኤክስተርንሺፕ ወጥተው ከኢንዱስትሪ ጋር ቆይተው፣ አጭር ጊዜ ሊሆን ይችላል እንደ የስኬጁላቸው መምጣት አለባቸው። ይሄ ገና የተጀመረ ነው። በቴክኖሎጂ እና ጤና አካባቢ መስፋት ያለበት ጉዳይ ነው። ብዙ ስራ የሚጠይቅ ጉዳይ ነው። ሌላኛው ኢንተርንሺፕ ተማሪዎቻችን መውጣት አለባቸው። ምንም እንኳን ካሪኩለሙ ተግባራዊ ቢሆን ፋሲሊቲ ቢኖረው መምህራኖቻችን ኤክስተርንሽፕ ሄዱ ተማሪዎቻችንም ደግሞ ኢንዱስትሪው ጋር ሂደው ከመመረቃቸው በፊት የተወሰነ ነገር ማድረግ አለባቸው፣ ኤክስፖዝ መሆን አለባቸው። እነዚህን ሁሉ ሲመራ ምን መደረግ አለበት የሚለውን ልምድ ካለው ተቋም ትሬኒንግ ሲሰጥ ሞር በቀላሉ ግራስ ማድረግም ስለሚቻል ነው ያ ስልጠና የተካሄደው። ዩኒቨርሲቲዎች መሰረታዊና ዘመኑ የደረሰባቸውን ቴክኖሎጂዎች ማሟላት እንዳለባቸው ይታመናል። ያም ሆኖ ነገሮችን በትኩረትና በጥረት መተግበር በእጅጉ አስፈላጊ ነው። ከማህበረሰቡና ከኢንዱስትሪው ጋር በቅንጅት መስራት ደግሞ እዋጭነቱ የላቀ መሆኑ ይታመንበታል። በከፍተኛ ትምህርት ዘርፍ መሰረተ ልማቶች በጣም አስፈላጊ ናቸው። ዘመናዊ ቴክኖሎጂዎች፣ የህንፃ ግንባታዎች፣ ለመማር ማስተማር የሚያግዙ ቁሳቁሶች ወሳኝነት ቢኖራቸው ነገር ግን ይህ ብቻውን ተግባሩን ዳር ለማድረስ አያስችልም። መሰረተ ልማቶች ባይሟሉ እንኳ በተቻለ መጠን ተማሪዎች በተግባር እንዲሰለጥኑ ማድረግ ችግር ፈቺ እንዲሆኑ በጥልቀት እንዲያስቡና ና እንዲመራመሩ ከቴክኖሎጂ ጋር እንዲላመዱ ማድረግ የመምህራን ትልቁ ኃላፊነት መሆንም ይገባዋል። የህይወት ዘመን ተማሪዎች በማድረግም ፈጠራዎች እንዲጎለበቱ ማስቻልም ያስፈልጋል። በአሪዞና ስቴት ዩኒቨርሲቲ እይታ ወሎ ዩኒቨርሲቲ ለመማር ማስተማር ምቹ ሁኔታዎች ለመፍጠር የህንፃ ግንባታዎች፣ ቤተሞከራዎች አበረታች ናቸው። ከማህበረሰቡና ከኢንዱስትሪው ጋር ውድቅ ግንኙነት በመፍጠር ተማሪዎች ከተመረቁ በኋላ የስራ ድል እንዲፈጠርላቸው ማድረግ የስልጠናችን አንደኛ ግብ አድርገን እየሰራ ነው። የተግባራዊ ዩኒቨርሲቲዎች ዋነኛ ትኩረት ተማሪዎች ከተመረቁ በኋላ የሚገጥማቸውን ችግር ለመፍታት ህይወትን በተግባር ማሳየት ዋነኛ ትኩረቱ አድርጎ ማስተማር ይኖርበታል። ለዚህ ደግሞ በዚህ ሂደት ውስጥ ካለፉ ዓለም አቀፍ ዩኒቨርሲቲዎች ጋር ልምድ መውሰድ ለአሰራር ሂደቱ ቅልጥፍና በእጅጉ ጠቃሚ ነው። የተግባራዊ ዩኒቨርሲቲ መረ ተማሪዎች በትክክለኛው ህይወታቸው የሚያጋጥሟቸውን ችግሮች የሚፈቱባቸውን መንገዶች በትኩረት ማስተማር ነው። ዩኒቨርሲቲዎች ለማህበረሰቡ የተለያዩ አገልግሎቶችን ሲሰጡ አሰልጥነው የሚያስመርቋቸው ተማሪዎች ደግሞ በኢንዱስትሪ ውስጥ መፍትሄ እንዲያመጡ እንዲሆን ማስቻል አለባቸው። ዩኒቨርስቲዎች በተለያየ ዘርፍ ጎልተው ሊወጡ ይችላሉ። ለምሳሌ አዲስ አበባ ዩኒቨርሲቲ በምርምር ጠንክሮ ሲወጣ በምርምር ውጤት ያመጣል። ወሎ ዩኒቨርሲቲ ደግሞ በተግባራዊ ዩኒቨርሲቲነት ጠንክሮ እንዲወጣ ተማሪ

ከመስተዳድ አንጻር የያዝናቸው አለ። ከፕሮግራም አክሬዲቴሽን ጋር የተገናኛለ ተማሪዎቻችን በዓለም አቀፍ ያሉ ተማሪዎች ሊሆኑ ይችላሉ። አገር ውስጥ ያሉ ተማሪዎች ወሎ ዩኒቨርሲቲ መጥተው የተሻለ ዲፓርትመንት መርጠው የተሻለ ዜጋ እንዲሆኑ የማድረግ ስራዎችን ነው እየሰራ ነው። ስለዚህ ተመራጭ ለመሆን በሰፊው እየሰራ ነው የምንገኘው ማለት ነው። የአፕላይድ ዩኒቨርሲቲ አሰራሮችን ተግባራዊ በማድረግ ሂደት ውስጥ ደግሞ የካሪኩለም ቀረጻ ወሳኝነት አለው። ወሎ ዩኒቨርሲቲም ይህንን ለማከናወን እያካሄደ ያለው ስልጠና የቀደመ አሰራሩን በማሻሻል ወደፊት ለመጓዝ የሚያደርገው ጠንካራ አሰራር ስርዓት ነው። የነበረው አሰራር ኮምፕሬሄንሲቭ የሆነ አሰራር ነው። የጠቅላላ አይነት አሰራር የነበረ ስለሆነ ኮምፕሬሄንሲቭ የሆነ ነበረ ካሪክለሞቻችን። ስለዚህ ኦዲት ተደርጓል። ኦዲት የራሱ ፕሮሲጀር አለው። በዛ ኦዲት ፕሮሲጀር መሰረት የተለያዩ ክራይቴሪያዎች አሉት። ከዛ ከክራይቴሪያ አንጻር እያንዳንዱ ካሪክለም ኦዲት የተደረገው። ስለዚህ የሚያሳየው ምንድን ነው? እነዚህ ካሪክለሞች ሪቫይዝ ማድረግ እንዳለብን በግልጽ ያሳየን ማለት ነው። ስለዚህ አሁን በዘንድሮ ዓመት የጀመርነው ምንድነው? እያንዳንዱ ካሪክለሞችና ሪቫይዝ የማድረግ ስራዎች ነው። ሪቫይዝ ከማድረግ አንጻር ብዙ ስራዎች ሰተናል። ስልጠናዎች በተደጋጋሚ ስልጠናዎችም ለመምህራኖችም ለዲፓርትመንት ሄዶች ለዲኖች ለዳይሬክተሮች ሰተናል። ለምሳሌ ከሄርቃ ጋር በመገናኘት ስለ አክሬዲቴሽን ስለ አፕላይድ ዩኒቨርሲቲ አንጻር እንዴት ነው ካሪክለም ሪቫይዝ የሚደረገው እሱ አይነት ስልጠናው ሰተናል። አሁን ኛው ተከታታይ ያለ ስልጠና አሁን ካሪዞና ስቴት ዩኒቨርሲቲ ጋር እያካሄድን ያለ ነው። የመጀመሪያው ስልጠና አይደለም። ስለዚህ ሰፋ ያለ ስልጠና በዚህ ዓመት አካሄደን አሁን በቀጥታ ወደ ተግባር ነው እየሄድን ያለ ነው ማለት ነው። እና ስለዚህ ግኙ ተሸሽን መሰረት አድርገን ነው ካሪክለሙን ሪቫይዝ እያደረግን ያለ ነው ማለት ነው። ዩኒቨርሲቲዎች የግብአት ማሟላት የተማሪዎችን ፍላጎትና የመማር አቅጣጫ አሁን ወደዚህ መምጣት አለበት ማለት ነው። ስለዚህ የዛሬው ስልጠናም አንዱ ወደዛ ለመሄድ የሚያሸጋግር ነው ማለት ነው። የመጣችውም አሰልጣኝ ልምድ ያላት በሃይር ኤጁኬሽን ላይ በተለይ በቂ ልምድ ያላት በመሆኗ የነሱን ተሞክሮ እያወራችን ነበርና ሪሊ ስርዓተ ትምህርቱ መቀረጽ ያለበት የማህበረሰቡን፣ የቀጣሪ ድርጅቱን መሰረት አድርጎ ተማሪዎች ደግሞ ፕራክቲካሊ ሲወጡ አሁን እንደምታቆኛ ስርዓተ ትምህርት ለ30 40 ዓመታት በቲዮሪ ብቻ መሰረት ያደረገ ነውና ይሄ ደግሞ አልጠቀመ ነው። ሪሊ ተማሪዎች ነገ ስራ ጠባቂ ሳይሆን ፈጣሪ የሚሆኑበት በተግባር እየሰሩ እንዲወጡ እነሱ ያላቸውን ተሞክሮ ወስደናል። በቅርቡም ከ ኖሮ የመጣ አንድ ፕሮፌሰር ነባር ኢትዮጵያ ውስጥ ከአርባ አመት በላይ ያ ልምድ ያለው ፕሮፌሰር መጥቶ ተማሪዎቻችንን ሁለተኛ ዲግሪ ተማሪዎች አሉን በሶሻል አንትሮፖሎጂ፣ እነሱን ወደ አካባቢው ማህበረሰብ ይዞ ሂዶ ሶስት ሳምንት ሙሉ ገጠር እየሄዱ የማህበረሰቡ ኑሮ ምንድን ነው የሚመስለው፣ በተጨባጭ ማለት ምክንያቱም በወሬ ከምናወራ ራሱ የሚገርም ጥሮታ ወጣ ከ80 አመት በላይ ነው እድሜው። ግን በእግር እየሄደ እያሳያቸው ማለት ፕራክቲካል፣ ወጣት እንትኖቹ ተማሪዎቹ መጥተው በኋላ ሪፍሌክሽን አቅርበውልን ነበረ፣ ጠቅላላ ወርክሾፕ ስለነበረ እና ይህም የሚያሳየው ምንድነው የውጭ ዓለም በተግባር የተፈተነ ተማሪ እያመረተ እንደሆነ ማለት ነው። ስለዚህ አሁን ከነሱ ያገኘነው ግብዓት እንዳለ ሆኖ ደግሞ አሁን ከአሪዞና ስቴት የመጣው የመጣቸው አሰልጣኝ በዚህ አግባብ የተሻለ ስርዓት ትምህርት ከቀረጻችሁ ለመቅረጽ ደግሞ አሁን ተግባር ተኮር ስንል የመጣ ነው። መምህራኖቹ ራሳችን ተግባር ተኮር አይደለም የመጣንበት ስርዓተ ትምህርትና እናንተ መቀየራ ሪስኪሊንግ ፕሮግራም አንዱ ነው። የዩኒቨርሲቲ ኦፍ አፕላይድ ሳይንስ አንዱ የመተግበሪያ ስልት መምህራንም አሰልጠን ነው። መምህራን ምንድን ያደርጋሉ? ሂደው ኢንዳስትሪዎች ውስጥ ባላቸው የትርፍ ጊዜ ሁለት ወር ሶስት ወር ሊሆን ይችላል። ሂደው ልምድ ይዘው ይመጣሉ ከኢንዳስትሪዎች ከዛ መጥተው በተግባር ለተማሪዎቻቸው ያሳያሉ። ከኢንዱስትሪ ሰዎችም እንደዚሁ እየመጡ ትምህርቱን በተግባር ለተማሪዎች የማካፈል ስራ በዚህ መልኩ በተናበበ መልኩ የሰለጠነ ሙያተኛ ነገ ውጤታማ እንደሚሆን ስለሚታወቅ ለሀገሪቱም ብሎም ለራሱ ለዜጋው ለሰልጣኙ ውጤታማ ይሆናል የሚል እሳቤ ስላለ ከስልጣናው ያገኘ ነው። ነገር መምህራን ራሳቸው በተግባር ስልቱ ውስጥ ማለፍ እንዳለባቸው በምን መልኩ ነው ተማሪዎችን በተግባር ለማስተማር እኛ መሰልጠን ያለብን የሚለውንም የጨመረ ነበር። ስርዓት ትምህርቱን ከመቅረጽ ባለፈ ተማሪዎች፣ መምህራን ራሳችን በምን መልኩ ራሳችን ብቁ አድርገን ማገኘት አለብን ከዘመኑ ቴክኖሎጂ ጋር በማስተሳሰር ይህን በተመለከተ ነበር ስልጠናውና በጣም ጥሩ ነበር እንደኔ ግምገማ ማለት ነው ውጤትን መሰረት ያደረገ ውጤታማ ሊሆን የሚችል ውጤት ሊያመጣ የሚችል በተግባር ወደ ተግባር ሊያመራ የሚችል ተግባራዊ ሳይንስን ሊያሳካ የሚችል ስርዓተ ትምህርትን ለመቀየር የሚያስችል ስልጠና የሚሰጥበት ማለት ነው። ስለዚህ ከየትምህርት ክፍሎቻችን መምህራን ተመራርተ ምርጫ አካሂደን አሁን ይህን ስልጠና እየወሰዱ ነው። ይህን ስልጠና ከወሰዱ በኋላ እስካሁን ያገኙትን ስልጠና ከዚህ አዲሱ ስልጠና ጋራ በአንድ ላይ በመቀመር የእያንዳንዱን የትምህርት ፕሮግራምና የትምህርት ሙያ ወደ ተግባር ሳይንስነት ከሪክ ስርዓተ ትምህርታቸውን እንዲቀይሩ የሚያስችል ጠቃሚ እንትን እያገኙ ነው ማለት ነው። ኢንዱስትሪ ተማሪዎች ተመርቀው ወደ ኢንዱስትሪው የሚገቡበትን ሁኔታ ማመቻቸት ነው። ቀድሞ ከቀለም ትምህርቱ በተጨማሪ ቮኬሽን ወይም ቴክኒካል ስኪልስ፣ በተጨማሪ ልጆች ወደ ኢንዱስትሪ እንዴት ነው የሚገቡት፣ ወደ ጃፑ እንዴት ነው የሚቀላቀሉት የሚለውን ለተማሪዎች ለብቻ ስልጠና እንሰጣለን። ስንሰጥም ቆይተናል፣ እንሰጣለን ወደፊትም። አስተማሪዎች ደግሞ እንዴት ነው ይህንን ከካሪክለሙ ጋር ገብቶላቸው ወይም ከካሪክለሙ ጋር ተካቶ እንዴት ነው ልጆቹ ሲወጡ ጃፕ ማርኬቱ ላይ ኮምፕቲቲቭ የሚሆኑት ተወዳዳሪ የሚሆኑት የሚለውን በስልጠና ማለት በካሪክለም ኢንክሉድ አድርጎ የመጨረሻው አልቲሜት ጎሉ ተማሪዎችን ብቁ ማድረግ ነው ለኢንዱስትሪው፣ ለቀጣሪ ድርጅቶች ወይም ደግሞ ስራ የሚፈጥሩ ከሆነ ስራ በሚፈጥሩበት መስክ ላይ ያለውን ሁኔታ በደንብ እንዲያውቁ፣ እንዲረዱ ክሎቱ እንዲኖራቸው ሊያደርግ የሚችል የስልጠና ሂደት ነው እና ከተማሪ ሳይድ በተማሪ ያለውን ስልጠና እንሰጣለን። ይሄ ደግሞ ከካሪክለም ጋር አስተማሪዎች ጋር ተካቶላቸው ከካሪክለም ጋር ተካቶላቸው አስተማሪዎች እንዴት ነው ለተማሪዎች ደግሞ እዚው ጎን በጎን ከቀለም ትምህርቱ ጎን በጎን ይሄ ካሪየር ፓዛቸው ላይ አድ የሚያደርግ ነገር ካሪየር ዴቨሎፕመንት ወይ ካሪየር ሬድነስ ስኪልስ ሊሰጡ የሚችሉት የሚለውን እንዴት ከካሪብ ክለቡ ጋር ማያያዝ እንዳለበት ነው ስልጠናው እየተሰጠ ያለው። እነሱ አሁን የደረሱበትን መድረስ እነሱ የፈጀባቸውን ያህል አመት ሳይፈጅብን መድረስ እንችላለን ብዬ አስባለሁ። ከኛ አሁን ምናልባት በፍጥነታችንን ሊገታ የሚችል ነገር ቢኖር ካለው የሀገራዊ የኢኮኖሚ ደረጃችን ምናልባት እነሱ የደረሱበትን ደረጃ በአፋጣኝ እንደርሳለን፣ በአጭር ጊዜ እናደረገዋለን ብለን ማለት ካላመደ ብለን ለማለት እንደፍር ካልሆነ በስተቀር ከሰው ኃይል አንጻር እኛ እነሱ አሁን ያሉበትን የደረሱበትን በአጭር ጊዜ ውስጥ መድረስ እንችላለን ብዬ ነው ኔ አቋም። ከአሪዞና ስቴት ዩኒቨርስቲ ከዚህ ቀደም በነበረው ግንኙነት በተለይም ደግሞ ሰላም ላይ ትኩረት ተደርጎ ስራዎች እንደተከናወኑ ይነሳል። ከዩኒቨርስቲው ጋር የተጀመረው የጋራ የአሰራር የልምድ ልውውጥና ሌሎች ተግባራት ወደፊትም ከስልጠና ባሻገር ተጠናክሮ የሚቀጥል ስለመሆኑ ተገልጿል። ዋ ከስልጠና ባለፈ በምርምር ፕሮጀክቶች ፈንድ በማድረግና ለማፈላለግ በሚደረጉ ጥረቶች በጤና፣ በምህንድስና፣ በዲዛይን፣ በሳይንስና በመሰረታዊ ትምህርት በትብብር እንሰራለን። በተለያዩ ፋክልቲዎች አጋርነታችንን አጠናክረንም እናስቀጥላለን። በማህበራዊ ሳይንስና በቴክኖሎጂም አብረን እንሰራለን።

ከሶሻል ሳይንስ የመጡ ነበሩ፣ ከጤና የመጡ ነበሩ፣ ከኢንጂነሪንግ የመጡ ነበሩ፣ ከፋሽን ከተለያየ ቦታ የመጡ ስለነበሩ እነሱ ዋን ቱ ዋን ፓርትነርሽፕ ስታብሊሽ ስላደረጉ እሱን ደግሞ የማስቀጠል ስራ እየሰራ ነው። ከዛ በኋላ ብዙ ፔፐሮች አብረ ፐብሊሽ ያደረጉ መምህራኖቻችን አሉ። ካሪክለም ጆይንትሊ የሚቀረጽበት መንገድ ካለ ወደፊት አብሮ የሚታይበት መንገድ ነው። ፕሮጀክት አብሮ የጻፉበት ሂደት አለ። ብዙ ፕሮጀክቶች እየተጻፉ ነው ያሉት። ስለዚህ ፓርትነርሽፑ ይቀጥላል። በእነዚህ ኤሪያ ብቻ ሳይሆን ለምሳሌ ፐብሊኬሽን ጆይንትሊ ፐብሊሽ ካደረጉ ብናይ ናቹራል ሳይንስ ለጋ ያሉ ስታፎቻችን የተፈጥሮ ሳይንስ ኮሌጅ ጋር ያሉ ስታፎቻችን ከአሪዞና ካሉ ስታፎቻችን ጋር አንድ ላይ ሆኖ ፐብሊሽ ያረጓቸው ፔፐሮች አሉ። ለዚህ በእነዚህ ኤሪያ ላይ እንደ ልዕቀት ማዕከል ፎከስ እናደርጋለን እንጂ ሁሉም ኮሌጆች ጋር ፓርትነርሺፑ አሪዞና ያሉ ፋካልቲዎች ጋር ፋካልቲ ቱ ፋካልቲ ኦፕን ነው፣ እየሰራንበት ነው ያለነው፣ አጠናክረንም እንቀጥላለን። በነገራችን ላይ የዩኒቨርሲቲ ኦፍ አፕላይ ሳይንስ ዋና አላማው የምና ልዕቀት ማዕከል የምናደርጋቸው ፎከሶች እንዳሉ ሆነው ሌሎችንም ኮሌጆች ለጆብ ማርኬት ሬለቫንት ሆነው እስከተገኙ ድረስ የኢንጌጅ አድርጎ የማሰራት ሂደቱ ምንም አብሮ የሚጨምር ነው። ስለዚህ ለሁሉም እኩል ፎከስ እንሰጣለን። ግን ደግሞ ፕራዮሪቲ የልህቀት ማዕከል ስንል ፕራዮሪታይዝ የምናደርጋቸው ደግሞ ይኖራሉ። ይሄ እንግዲህ መንግስትም በየሎኬሽኑ ፕራዮሪታይዝ ሲያደርግ የራሱ አላማና የራሱ ዳታን ቤዝድ አድርጎ ስለሚሆን በዛ አንጻር እንጂ ሌሎቹን ኮሌጆችም እኩል ፎከስ ሰጥተን ምንሄድበት አግባብ ነው የሚኖረው። ከፍተኛ ትምህርት ተቋማት መንግስት ከሚበጅትላቸው በጀት ባለፈ በሚፈጥሯቸው ዓለም አቀፍ ግንኙነቶች አሰራሮቻቸውን አጠናክረው ለማስቀጠል ምቹ ሁኔታዎችን ይፈጥራሉ። ወሎ ዩኒቨርሲቲ የጀመራቸውን ዓለም አቀፍ ግንኙነቶችም ለማስቀጠል በትኩረት እንደሚሰራ ነው የተገለጸው። በዋናነት የያዝ ነው የወሎ ዩኒቨርሲቲ የዲያስፖራ አማካሪ ግሩፕ የሚባላለ ዲያስፖራ አድቫይዘር ግሩፕ የሚባል አለ እነሱ ጋር የቦርድ ስብሰባ አካሂደናል አሁን የዛሬ ወር ምናምን አካባቢ እነሱ ላይ የዩኒቨርሲቲውን የትኩረት አቅጣጫዎች በስነ ስርዓት በፓወርፖይንት በተዘጋጀ አቅርበንላቸው እነሱ ቅድም እንዳልኳችሁ ለዩኒቨርሲቲው የሚሆኑ አጋር አካላትን የማፈላለግ ላይ ለዩኒቨርሲቲው የሚያስፈልጉ የእውቀትና የክህሎት ድጋፎችን የቴክኖሎጂ ሽግግሮች ላይ እንዲሳተፉ እነሱን እየተጠቀምን ነው አንዱ እሱ ነው ሁለተኛው ነገር ቅድም እንዳልኳችሁ ለስኮላርሽፕ የሚሄዱ መምህራኖቻችንን አሁንም አሳይመንት ሰጥተን ነው የምንልካቸው። ከስኮላርሽፕ ተመልሰው የሚመጡ ለምሳሌ ሶስተኛ ድግሪያቸውን ሁለተኛ ድግሪያቸውን ጨርሰው የሚመጡ ተማሪዎቻችንን በጣም ቢያንስ ቢያንስ የአማካሪዎቻቸው የነበሩ ፕሮፌሰሮች ጋር እንዴት አድርገን ነው ስራ ልንቀጥል የምንችለው፣ አብረን ልንሰራ የምንችለው፣ ምርምር አብረን ልንሰራ እንዴት እንችላለን የስርዓተ ትምህርታችንን ዓለም አቀፋዊ እውቅና እንዲያገኝ አክሬዲትድ እንዲሆን በምን ያግዙናል? እነዚህ ሰዎች ምርምሮቻችን ትልልቅ ዓለም አቀፍ የምርምር ፈንዶች ጋር እየተወዳደርን ገንዘብ የሚሰጡ ድርጅቶች ጋር እየተወዳደርን እንዴት አሸናፊ እንሆናለን? በሚል ቅድም ባልኳቸው አጠናክረን እየቀጠልንበት ነው። እንደዚሁም ደግሞ ኤምባሲዎቻችን ጋር ያሉ ሰዎችን ኢትዮጵያ ውስጥ ያሉ የውጭ ሀገር ኤምባሲዎችን ይሄን በር እያንኳኳን እንጠይቃቸዋለን። ከዛም አልፎ ደግሞ ውጭ ሀገር ያሉ የኢትዮጵያ አምባሳደሮች የሄዱትን እነሱ የራሳቸውን ተልዕኮ እንዲወጡ በቨርቹዋል በዚህ በዙም እየተገናኘን እሱ ነገር ተጠናክሮ እንዲቀጥል እያደረግን ነው። የተወደዳችሁ ተመልካቾች ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር በየሳምንቱ በዚህ ሰዓት ሁሌም ወደ እናንተ የሚያደርሰው ማህደር ወሎ መሰናዷችን የዛሬው ዩኒቨርሲቲው ከተለያዩ ዓለም አቀፍ ዩኒቨርሲቲዎች ጋር በትብብር የሚያከናውነውን ስራ የተመለከተውን መሰናዷችን ወደ እናንተ አድርሰናል። እስከ ሳምንት ቸርን ሰንበት።